ከነ አብርሽ ህይወት ውጭና ከሩታ ጋር ይታረቁልን ብላለች። ሩትዬ ኮ መውለጃዋ ሰዓት እየደረሰ ነው፣ ሊዲያዬ ማለት ነው። ስለዚህ አብርሃምና ሩታ ተጣልተዋል ነው ወይስ አልተጣሉም ብለን እንናገር። ያው እንግዲህ አብረው እስካልሰሩልን ቪዲዮ፣ ያው እንደ ተጣሉ አድርገን ነው እንግዲህ እየሰሩ ያሉት፣ እኛም እየሰራን ያለ ነው ማለት ነው። ስለዚህ አብርሃምና ሩታ የምትታረቁበት ቀን ናፈቀን። እንግዲህ ሩታ ስትወልድ ሲቲ አብርሃም ሰርፕራይዝ ሊያረጋት ይሆን እንዴት እንደሆነ ባናውቅም፣ ሩታ ግን በአሁኑ ሰዓት በጣም ደስተኛ ሆና ከቤተሰቦቿ ጋር ከእህቶቿ ጋር ፏ ብትን እያለች ነው። ያ የድሮ ፈገግታዋ ሩታዬ ተመልሶላታል። እኛም በጣም ደስ ብሎናል። እንግዲህ ሩትዬ እመሪ ድመቂ ምንም ወግም ባህልም ሁሉም ነገር የሚያምረው በናት በአባት እጅ ላይ ስትሆን ነው። አንድ ሴት ልጅ ወንድ ልጅ እንደሆነ ዛሬ አለሁሽ ነገ አለሁሽ ከነገ ወዲያ የለሁሽም ነው የሚለው። ወንድ ልጅ እንደሆነ ልክ እንደ እሳት አይጨበጥም። እሳት አሁን ልጨብጥህ ብትሉት ያቃጥላል አይደለ? ወንድ ልጅ ልክ እንደዛ ነው። ስለዚህ ሩታዬ ደግሞ አይ ዶንት ኬር አባውት ብላ ነው እንግዲህ እየሰራች ያለች። ካሁን በኋላ ቤተሰብ ቤተሰቢ ደህና ይሁን ኦዲንሴ ደህና ይሁን እንጂ የአብራም ነገር ተከርኖ ይብሰል በማለት ሩታዬ እንግዲህ አቃጣይ አቃጣይ ፎቶዎችን እየፖስተችልን ኢንስታግራም ፔጅዋ ላይ፣ አብሶ ትናንትና ማነጋገሪያ ነው የሆነው እህቶቿ አንድ አይነት ልብስ ለብሰው፣ እሷ ደግሞ ከናቷ ጋር አንድ አይነት ልብስ ለብሳ በመንጣቷ በጣም ደስ ብሎናል ማለት ነው። ሩትዬ ካሁን በኋላ እንግዲህ ሩታ እንደማታለቅስ ባለ ሙሉ ተስፋ ነኝ። በደስታ ነው ካሁን በኋላ የሷን ቪዲዮችን የምናየው። ሩታ ስትጠፋ ለምን ጠፋ እንዴ? ሁልጊዜ ጊዜ እኮ አይመችም፣ ቤተሰብ እየተረጋጉ፣ ስለዚህ ልፖስትልም ትችላለ። ገና ነው ሰዓቱ። ስለዚህ አብርሃም እነ ፈረንጁ ሲጀመር በሩታ እጅ አብረው በልተው አብረው ጠጥተው፣ ዛሬ ከዝቺ ጋር አብረው ነው ያሉት። በጣም የሰው ነገር እኮ ሰው ምንም ብታበሉት፣ ምንም ብታጠጡት፣ የሰው ልጅ እንደሆነ የሰው ነው በቃ መጨረሻው አያምርም። አድርጋችሁለት አላደረጋችሁልኝም ነው የሚለው የኛ ሰው። ስለዚህ እንግዲህ ሩታዬ ደግሞ ፈጣሪ ያላት ሩታ ለአስመሳይ ሰዎች ለካህዲያን ሰዎች ምንም አይመስለኝም፣ ቦታ የለኝም። ካህዲያኖች ምንጊዜም ካህዲ ናቸው። ዛሬ አለሁሽ ብለው ነገ የሚርቁ ብላለች። ኤግዛክትሊ፣ ሩታዬ ምንም አልተሳሳተችም። ቤተሰብዬ ሩታ እንግዲህ በአዳዲስ ነገር ካሁን በኋላ ትመጣልናለች። ደስ ደስ በሚል ነገር ማለት ነው። እና አብርሃም እንግዲህ ፌመሱ በ400 ሺህ ተከታይ ህዝብ የሚያዩ ፌመሱ ዛሬ በማንም ዩቱበር ለማሳደግ ከፍ ዝቅ እየተደረገ በየቲክቶኩ በየሶሻል ሚዲያው እየተሰደበ ነው። ይሄንን ደግሞ አብርሃም እኔ ወድጀዋለሁ፣ ፈቅድጀዋለሁ ይስደቡኝ፣ ቪዲዮ ላይክ ሸር ብቻ ያደርጉኝ እንጂ በማለት አብርሃም እንደዚህ አይነት ቦታ ላይ የምናየው ልጅ አልነበረም። ግን ስራ እስከሆነ ድረስ እሰራለሁኝ አድጋለሁኝ ብሎ እንግዲህ እየተሰደበ ነው የሚገኘው። ኦዲየንሶቹም እየተማረሩበት ነው። የሰው ልጅ እኮ አንድ ወር ሁለት ወር ሊሰራ ይችላል ድራማ። ግን ከዚህ የበለጠ ድራማ ግን በጣም ደባሪ ድራማ ነው አብርሃም ወደ ራስ ብትመለስ መልካም ነው። አንዳንድ የቡታጅራ ደግሞ ደሞ አብርሃም መልካም ሰው ነው አብርሃም ከምንጠብቀው በላይ በላይ በላይ ነው ያገኘ ነው እኛን እንደውም የሚመክር ነው ሲል አቶ ፉአድ በቲክቶክ መንደሩ እንግዲህ ሲመሰክርለት ነበረ። በጣም ጀግና ነው፣ አስተሳሰቡ በጣም ወደፊት እንጂ ወደ ኋላ የማይል ልጅ ነው። ሁሉንም ሰው በአንድ አይን የሚያይ የሚያሳድግ ነው ብሏል። ነገሩን ከአብርሃም ብዙ ነገር እንማራለን። አብርሃም ብዙ የቡታጅራ ጫት ቃሚዎችን ተቀይሯል። ከጫቃሚነት ወደ ሶሻል ሚዲያ አንትቶ እያሰራ ይገኛል። እኔ የአብርሃምን መልካምነት ዛሬም ነገም አመሰግነዋለሁ አልክድም። ግን የተለያዩ ሴቶችን ይዞ መምጣቱ ግን ይደብራል። ለስራም ቢሆን ማለት ነው። ይሄንን ስራህን ብታቆም እንደኔ መልካም ነው። ብዙ ተወዳጅነትን አፍርቷል። ግን በትንሽ ነገር ባትጠላ እንደኔ መልካም ነው ላለው